ሴቴ የትኛውም ቤተሰቧም ጋር የትኛውም ቦታ ሚት ትችላለች። በቃ እንደ በፊት እንደዚህ በልመና ምናምን ነገር እኔ መኖርም አንፈልግም። እንደ አብረሀም የበግሬ ሰዎች እያበዱ ይገኛሉ። መለስ፣ አሁን ከፈለገች ቤተሰቦቿ ጋር ትሄድ፣ ከፈለገች የፈለገችው ቦታ ትሄድ ብለህ አሁንም ደግማ ታወራለህ። ኧረ በፈጠረ አምላክ የሆነበት ወደ ራስ ተመለስ። የምሬን ነው የምልህ እንዴ ስንቱና ስንቱ ነው እንዲህ ግብግብ ያለው በእናንተ ህይወት? እና ለማንኛውም አርፈ ሰከን በለ፣ ትዳርህን አስተካክለህ ኑር በነጻነት። ቤትም የተለቀቀው ቪዲዮ አይቻለሁ። ሰላም ሰላም! ውድ ቤተሰቦች እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ቅድም በሰራችሁ ቪዲዮ የተሳደባችሁ እንዴት ናችሁ? ደህና ናችሁ አይደል? እንዲህ ጨንጓራችሁ ካላጥኩኝ ሞቻችኋለሁ። የምሬን ነው የምላችሁ። እና አብረሀም እንግዲህ ዛሬም በኤፍሬም ቤት ደገመው። እሱም ምንድነው ከፈለገች የፈለገችበትን ቦታ ትሄድ፣ ከልብህ አውጥተህ እኮ ትሄድ የሚለው ነገር እኮ የለም። እናውቃለን ማለት ነው፣ በደንብ አድርገን ነው የምናውቀው። እሱም የምናውቀው ምንድን ነው ባለፈው ከአቤላ ጋር ፕራንክ ስታደርገው እኮ አትሄጂም ብለህ ሻንጣዋን ይዘህ ወደ ክፍል ያስገባኸው ረሳኸው እንዴ? ላስታውስ። እና ሌላኛው ደግሞ ያው እኔ በግሬ ሳ ብያቸዋለሁ በኋላ አይመለከተኝም እና እነሱ እውነት እውነት እየመሰላቸው እውነት የመሰላቸው እንግዲህ እሪ እንኳንም ምራ አብርሃም ራስህን አስከብር፣ ኤፍሬም ጀግና፣ የወንድሙ ጀግና እያሉ ይገኛሉ። እና እውነት ለመናገር በዚህ ነገር ብታሻሽሉ ደስ ይለኛል እኔ ማለት ነው። እና ያው ዛሬ ነጻነትም ደግሞ አንቺ ወስላታ ማለት ነው። አንቺ ራሱ እንዳውም የሆነ የተናገርሽበትን ፓርት ቁርጬ ለማውጣት ስቃይን እንዴት እንዳየሁ እና ለማንኛውም ነገ እንዲሁ ውቅጥ አርገ ሄድብሻለሁ አልፋታሹ አንደ አንተ ደግሞ ማን ነው ደነዝ፣ ድንዙዝ አው ኤፍሬም ማለት ነው ዶንዞዝና እና፣ ባለፈው ያን አክላፈን ስትከፍት አልነበረ እንደ ዛሬ ምን ታይቶ ነው ከከተማ ወጣችሁ ተዝናኑ። እና የዛኔ የምንነበረበት ነበርበት አብርሃም፣ ጥፋተኛ እንኳን ባይሆን ጥፋተኛ ነው ግን አይደል ባይሆን ራሱ ጥፋተኛ ነህ። አብረሽ በቃ ወደ ራስ ተመለስ። አሁን የልጅ አባት ነከዚ በኋላ የልጅ የልጅ ልትሆኑ ነው ብሎ ሰው ያስታርቃል እንጂ አንደኮ በማል ገብተ ስታማስል ነበረ ነበር አቆንዴ ሩታ ነበር ነበርና ስትናገራት ነበር እንደዛ፣ መጥፎ መጥፎ ቃላቶች እና ሌላኛው አጨብጫቢው ደግሞ ጀግና ምናምን። ለማንኛውም ማለት ነው ለነጻነት ግሬስ ፋሚሊ እንደሚጠቅማ ተወቁ። ከዛሬ ጀምራችሁ ግሬስ ፋሚሊ ነው ከወደቀችበት ከፍ አድርጎ የሚያነሳት እሱ። ምንድ ነው አብረሃም ምን አለ? ሰብስክራይብ አድርጓት ብሎ ሼር አድርጎታል። እንግዲህ እና ሰብስክራይብ አድርጋችሁ አድርጓት፣ እኔን የምትወዱ የምታከብሩኝ። እና አንድ ሰው በዚህ ነገር ምንድነው እናግዛት ምናምን እያለ ነበረ። ቢያንስ 30 ሺህ ሰብስክራይብ አስገቧት አለ እንግዲህ። ተመልከቱልኝ እንዴ ተመልከቱልኝ። አያችሁ አይደለ? እኔ ባለፈው የሆነ ነገር ውል ብሎ ካፌ ወጥቶ ሊበሉኝ። እንዴ እናንተ ድንጋይ ራሱ ሁላ ማለት ነው። እንዲህ የተደፈነው ጭንቅላቱ ክፍት አድርጉት። የምሬ ነው ምላችሁ። ክፍት አድርጋችሁ በደንብ ማወቅ መተንተን አለባችሁ። ሁሌ ሞኛ ትሆኑ ጅላ ትሆኑ የምሬ ነው እና ግሬት ፋሚሊ ነው እንደሚያነሳት በደንብ ተረዱ። እሺ አዎ፣ ልጁ ደግሞ ለእንደዚህ ለእንደዚህ አይነት ነገር ቅርብ ነው ብዙ ጊዜ። ሩታም እንደዛ ናት ቅርብ ናት ማለት ነው። እና እናንተም ከፈለጋችሁ ደግሞ እንደና እንደ ሌላኛው ሰው እንዲያሳድጓችሁ አድርጉ ማለት ነው። ማለቴ እንደዚህ ቻናል ተከፍቶላችሁ እንድታድጉ ሰምታችኋል። እንዴ ምንድነው? ወተት ነጭናት እስኪባል ድረስ አትጠብቁ። እኔ ሁሌም እንደዚህ ላጎርሳችሁ አትጠብቁኝ ማለት ነው። ይሄም የምትሳደቡ ነው እንላችሁና ያው ሩታን ባገኛት ምን አደርጋት ነበረ? እንደዚህ አደርጋት ነበረ ስትመጣ ምናምን እያለች ነበረ። አንቺ ደግሞ ነገ እንዲ መንጥቄ መንጥቄ ያወጣዋለሁ። ያንን ንግግርሽን መንጥቄ መንጥቄ እያወጣው ግን እናገርሻለሁ። እውነቴ ነው፣ ምልሽ እሄድብሻለሁ። እና ኤፍሬም ደግሞ ያው ከከተማ ይውጡት ያለበትን ባርታ አስቆኛል። ዛሬ ያሳቀኝ ደግሞ ሰሞኑን ያን ያክል ሲያመናጭቅ ስለነበረ አብርሃምም ደግሞ ምን ነበረበት አንዳንዴ ማለት ነው፣ እውነት ለመናገር ለሚዲያ የሚመጥንና ለሚዲያ የሚሆንና ማይሆን ንግግር ለይታችሁ እዛው ብታስቀምጡት ብዙ ስህተቶች ሊኖሩ ይችላሉ፣ በሁለታችሁም በኩል በባልና ሚስት ስህተት አይጠፋም፣ አይደለም? ስህተት ይኖራል። መጣላት አለ፣ መጋጨት አለ፣ መጫዋጫ አለ፣ መጠፋጠፍ አለ፣ መደባደብ አለ። ያ ሁሉ በብዙ ባለ ትዳሮች ያለ ነገር ነው እና እስከ ጥርስ መሰባበር ድረስ የሚደርሱም አሉ እኮ ጋይስ። ካያችሁ ከሆነ ማለት ሆነ ያይቻለ አንዱ ጥርሷን አወለቀው፣ እውነቴ ነው። ለት እንዲበበቁስ ብሎ ጥርሱን ጥርሷ፣ ሁለት ጥርስ ነው በፊት ለፊት አረገፈላት፣ ና ሆስፒታል ወስዶ አርቲፊሻል ጥርስ አሰራላት እላችኋለሁ። ና እንደዛም አለ። ስለዚህ እንደዚህ ቢሆ ቢሆንም ግን የሆነ በቃ እንዲህ ልበላችሁ የሆነ የሆነ ወጣ ያለ ነገር ምናምን ሲኖር እሱን እሱን ነገር ወደዛ ገለል አድርጋችሁ ወይም ደግሞ ቆርጣችሁ አውጥታችሁ ብታመጡልን ደስ ይለናል ማለት ነው። ለምን ለብዙ ሰው ክፍተት እየፈጠራችሁ ነው ያላችሁ። ለብዙ እንትኖች ማለት ነው እና አብርሃም ደግሞ የእውነት የእውነት አዎ እኔ አያገባኝም እ እኔ ሀቁ ነው ለነገሩ ውሸት ሲወራ ነው የምትወዱት። አይ አይ አሁን ሴት ሊሄድ እኔ ከዚህ በኋላ እውነት እንዴት አድርጌ ነው ማውራት የምለቀው? እና ይሄንን ነገር ትሂድ በቃ ምናምን የሚለው ነገር እንደዛ ነገር ቢሆን አብርሃም፣ እንዲህ እንደ ሰፊና ማለት ነው እንደ ሰፊና ሄዱበት እንደተባለ እንደዛ ነበረ መሄድብህ፣ ነገር ግን እንደማይሆን ሆነዋል። ለማንኛውም ግን እንደዚ ነገር ባትናገሩ፣ እንደዚ ነገር ባትባባሉ እኔ በ በኩሌ ደስ ይለኛል ማለት ነው። ውድ ቤተሰቦች፣ እውነት ለመናገር ለምን ለሌላኛውም ሰው እና እነሱ ጦርነትን ቢሆን ጦርነት እንገባለን አንለያይም። የፈለገ ነገር ቢመጣ መቃጠል የምትፈልጉ ተቃጠሉ ስትባሉም ነበረ፣ እና እንደዛ ሲባባሉ ነበረ። ዛሬ ላይ ደርሰው እንደ ዱድ ያደረጉን እኮ እና ኤፍሬም ይሻልሃል። ምክንያቱም ከኛ ጋር ጦርነት ከፈትክ ማለት እዚህ ምድር ላይ ጀሃንም ገባህ ማለት ነው። ማለቴ ሩታም የሆነ አብረሽም እንዲነካ የትኛውም ፋሚሊ በግሬስ ፋሚሊ ያለው ህዝብ አይፈልግም። ስለዚህ እንደዚህ አድርገህ ቀስ አድርገህ ሹልሹል ብለህ ስለመጣህ ደስ ብሎናል። መልሳይ ደግሞ በሩታናት ላይ አልወርድም፣ እዛው ተሰቅዬ ቀራታለሁ። ወይም ደግሞ ሄድ ምጥት እያልኩኝ ንቅሳ እንደ ንቅሳ ንቅሳ አደርጋታለሁ። ወይም ደግሞ ጎርሳታለሁ ብትል እንጎርሳለን አባቴ። ወደኋላ የምንልበት ነገር የለም። እና እኔ ላመንኩበት ነገር በነገራችን ላይ እጅ አልሰጥም። ተግባባን? አዎ አልሰጥም። እንዲ እየወጨኳችሁ ነው የሚሄደው። በፊት አልሳደብም ነበር ተሳዳቢ አደረጋችሁኝ። አልን በሰው አልደርስም ነበር እንድደርስ አደረጋችሁኝ። ይኸው የምሬ ነው ምላችሁ። እኔ በሰው ተሳዳቢ መሆን አልፈልግም በነገራችን ላይ እና ሰው ይንቃችኋል ተሳዳቢ ስትሆኑ። ብቻ ሰው ይጠላችኋል ለፍላፊ ስትሆኑ፣ ሰው ይጠላችኋል። መግቢያ ታጣላችሁ ኢትዮጵያ ስትገቡ እና ብቻ ብዙ ነገር አለ እና እንደዛ በታደርጉ ደስ ይለኛል። እናንተ ምድረ ስራ ፈት ሁላ ማለት ነው፣ ፈቶ የተለቀቀ ሁላ ማለት ነው። አሁንም ተሳደብኩኝ እና ሶሪ በጣም ይቅርታ። አዎ በጣም ይቅርታ እና በነገራችን ላይ ተሳዳቢ ሰው እኮ እውቀት የለውም። ደደብ ነው፣ መሀይም ነው እና አንቺ ስ ማነሽ እኔ ለው በነዚህ በነዛ ሰፈር ነው የለመድኩኝ። ያው አራ ግፌ ገባለው እንጂ ወደ ኢትዮጵያ መግቢያ ነው ማጣው። ሌላው እኮ እናቴ እንደዚህ ሲለፈልፍ ከጥፍር እስከ ጭቃ እስከ ውስጥ አካሉ እስከ ውስጥ የለበሰው ልብስ ሳይቀር የሚለፈልፈው ቤተሰቦቹ በመጀመሪያ ቀብሮ ነው የመጣው። ጨርሰው ቀብረዋል። ስለዚህ ስለቀበሩ ነው እንደዛ ሲሳደቡ የሚወሉት። እኔ ደግሞ ቤትጫዋ ቤተሰብ አለኝና ና አልሳደብም ማለት ነው። ኢትዮጵያ ስገባ አራ ግፌ ይገባለ አሁላችኋለ ውድ ቤተሰቦቼ እና ለባ ኩባንያውን በቅርቡ እንደሚያበቃ ተስፋ እናደርጋለን። አሁን ይሄንን ነጻነት ነገ ሄድባት አለው በማለት ነው አብርሽን ተረጋግተህ ለምንድ ነው ለምቀኛሞቻችሁ? ሲጀመር ምቀኛም እንዳላችሁ እኮ ታውቃላችሁ። አቤት ደግሞ እኮ ስንት ምቀኛም እንዳላችሁ እንደው በታድላችኋል እኮ እናንተ። እኔ እኮ እናንተ ቤት ለምንድ ነው ብዙ ማትሆኑት እንዴ ማለት ምቀኛሞቹ ማለት እውነት ነው ብዙኑ ልክ እንደ አብርሽና እንደ ሩታ የአብርሽና የሩታ ፎቶ ነው የሚመጣው ቤቴ። የአብርሽና የሩታ ቪዲዮ ነው የሚመጣው ለምንድነው የማበዙት? የሚበዙት እኔ ቤት መልካም መልካሞቹ ናቸው። አንዳንዶቹ አሉ እንጂ ቆሻሻ ቆሻሻ ነው። ለሴት ልጅ ውበቷ ሀያ ነው። አንቺ ሴትዮ በጌቲበት ልኮ ቢ ኮቤጣቤት አንቺ ዝርክርክ የዝርክርክሽ አሁንም ተሳደብኩኝ። እነ እናለማንኛ ውድ ቤተሰቦች በቅርቡ ሰላም ሆነው ጥሩ ነገር ይዘው እንደሚመጡ ተስፋ ያደርጋለሁ። ሲጀምር ይዘው ይመጣሉ። እንትን ቆርጦ ቅጥል ደስ አይበላችሁ። እኔ እንዲያውም ዛሬ የሄድበት ነበር አብርሃም፣ ነገር ግን የምሄድበት ፓርት ላይ አይደለም። ማለቴ ህሊና እያወቀ ምንድን ነው የሚባል ነገር አለ እና ለማንኛውም ጋይስ አትጨናነቁ፣ ሰላም ሁኑልኝ።